ታሪክ የጀግኖች ማህደር የትውልድ መስታወት ነው። በአድዋ ተራሮች ላይ የፈሰሰው የጀግንነት ደም የጥቁር ህዝቦችን አንገት ቀና ያደረገው የነጻነት ደውል ዛሬም ድረስ ያስተጋባል። በዚህ የታላቅ የድል መድረክ ላይ ስማቸው ከፍ ብሎ ከሚጠሩት የጦር ሊቆች መካከል እንደ እሳት የሚፋጀው፣ እንደ አንበሳ የሚያገሳው፣ ስሙ ሲጠራ ጣሊያንን ያስበረገገው አንድ ታላቅ ሰው ነበር። እሱም ጀግናው ደጃዝማች ባልቻ ሳፎ በፈረስ ስማቸው አባ ነፍሶ በመባል የሚታወቁት ናቸው። የባልቻ ታሪክ ከቀላል ጅምር ተነስቶ በጀግንነት ማማ ላይ የመውጣት፣ በክህደት ወርዶ በአገር ፍቅር ዳግም የመነሳት፣ በርጅና ዘመን እንኳን ለአገር ክብር የመሰዋት አስደማሚ ያወድርሳል ነው። ዛሬ የታሪክን መዝገብ ገልጠን የዚህን ታላቅ ኢትዮጵያ አባት የህይወቱ ውጣ ውረድ ጀግንነት እንቃኛለን። በ18 ሃምሳ አካባቢ በሴደን ሶዶ ወረዳ አንድ ሕፃን ተወለደ። ስሙም ባልቻ ተባለ። ባልቻ በለጋ ዕድሜው እንደ ማንኛውም የዘመኑ ሕፃን ከብት እየጠበቀ ያደገ ቢሆንም በውስጡ ግን በቀላሉ የማይገዛ ለሀቅ የቆመ የጀግንነት መንፈስ ነበረው። ያኔ ዳግማዊ አፄ ምኒልክ ኢትዮጵያን በአንድ ጥላ ስር የማሰባሰብ ታላቅ ዘመቻ የጀመሩበት ወቅት ነበር። በዘመቻ ወቅት ከምኒልክ ጦር ጋር በተደረገው ግጭት ታዳጊው ባልቻ ተማረከ። ነገር ግን ምርኮኝነቱ የወርደስ ሳይሆን የታላቅነት መጀመሪያ ሆነ። የንጉስ የሚኒሊክ አይኖች በልጁ ላይ ሲያርፉ የባላንጣን ሳይሆን ጀግንነትንና ቆራጥነትን ተመለከቱበት። ወዲያውኑ ወደ ቤተ መንግስት እንዲወሰድ አደረጉ። በዘመኑ ባህል መሰረት በቤተ መንግስት ውስጥ ታማኝና ቅርብ አገልጋይ እንዲሆን በተደረገለት ሂደት ውስጥ አካላዊ ለውጥ ተደርጎበት በንጉስ ዘንድ ልዩ ቦታ አገኘ። በቤተ መንግስት ውስጥም የዘመኑ ትምህርት በተለይ የጦር ጥበብን በብቃት ተማረ። ታማኝነቱና ብቃቱ እያደረው ጎልቶ በመታየቱ የምኒልክን የግል ግምጃ ቤት በበላይነት የሚቆጣጠርበት በጅሮንድ እንደተሰኘ ከፍተኛ ማዕረግ ተቀበለ። ይህም በንጉስ ዘንድ ምን ያህል ታማኝነትን እንዳተረፈ ያሳያል። ታሪክ መድረክ ነው። ታላላቅ ሰዎች ደግሞ በዚህ መድረክ ላይ የማይረሱ ገጸ ባህሪ ተጫውተው የሚያልፉ ተዋንያን። አንዳንዶቹ በዘመናቸው ሁሉ ሲያንጸባርቁ ሌሎች ደግሞ በአንዲት ወሳኝ ቅጽበት እንደ መብረቅ ብልጭታ ውልብ ብለው የዘመናትና የጨለማን ደመና ቀዶ ያልፋሉ። የደጃዝማች ባልቻ ሳፎ የአድዋ ገድልም የሁለተኛ አይነት ነው። እርሱ በአንዲት ወሳኝ ቅጽበት የወሰደው እርምጃ የአንድን ጦርነት ብቻ ሲሆን፣ የአንድን ህዝብና የአንድን አህጉር የታሪክ አቅጣጫ የቀየረ ነበር። ጊዜው 1888 ዓ.ም የካቲት ወር የኢትዮጵያ ሰማይ በጦርነት ደመና ተሸፍኗል። የአውሮፓ ቀኝ ገዢዎች እንደ ሰደድ እሳት አፍሪካን ሲያዳርሱ ጣሊያን አይኗን ኢትዮጵያ ላይ ጥላ ነበር። በውጫሌ ውል ውስጥ እንደ መርዛማ እባብ ተደብቃ የነበረችው የአንቀጽ 17 ክህደት የኢትዮጵያ ሉዓላዊነት ለመገዳደር ሰበብ ሆኖ የጦርነት ነጋሪት እንዲጎሰም አደረገች። ከጫፍ እስከ ጫፍ፣ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ኢትዮጵያን ሁሉ ለአገር ክብር ተነሳ ዳግማዊ ምኒልክና ጣይቱ። ጦራቸውን እየመሩ ወደ ሰሜን ሲዘምቱ ደጃዝማች ባልቻ ከጎናቸው አልተለዩም። በቤተ መንግስት ውስጥም ባካበቱት እውቀትና ታማኝነት የጦሩን ወሳኝ ክፍል የሆነውን የመድፍ ጦር እንዲያስተባብሩ ኃላፊነት ተሰጥቷቸው ነበር። በዚያን ዘመን የጦር ግንባርን በጀግንነት የሚመሩ ስማቸው ሲጠራ ወታደሩን የሚያነሳሱ ጠላት የሚያርድባቸው ፍተራሪ ገበየው ነበሩ የትጌጣ አይቱ ብጥል በጦር ስልት አዋቂነታቸውና ሰው በመገምገም ብቃታቸው የሚታወቁትን በፊታውራሪ ገበየው ጀግንነት እጅግ ይተማመኑ ነበር። የፊታውራሪ ገበየው አበገርነት ሲመለከቱ ከጎኑ የቆመውን ወጣትና ቆራጥ ባልቻንም በአይነ ህሊናቸው አጥንተውታል። የካቲት 23 ቀን 1888 ዓ.ም የአድዋ ተራሮች በባሩድ ጢስ ታፈኑ። የጦርነት ግለቱ አይሏል። ፊታውራሪ ገበየው እንደተለመደው ጦራቸውን እየመሩ ከፊት ገብተው የጣላልን ጦር መሃል በመሰንጠቅ ሲፋለሙ በድንገት የጣላ ጥይት አገኛቸው። ያ የጦሯ ሊንታ፣ ያ የጀግንነት ተምሳሌት የነበረው አንበሳ ወደቀ። ሰራዊቱም ተደናገጠ። የአዝማቹን መውደቅ የጦር ሰራዊቱን ስነ ልቦና እንደሚያደግ የታወቀ ነበር። ወታደሩ መሪን ሲያጣ ይበታተናል። የጦርነቱንም ጣፋንታ ይወስናል። የአድዋ ጦርነትም በዛሽ ቅጽበት አደጋ ላይ ወደቀ። ልክ በዚህ ስስ የታሪክ ቅጽበት ነበር ባልቻ ሳፎ ከመድፈኞቻቸው ጋር ከኋላ ሆነው ሁኔታውን ሲከታተሉ የነበረው የገበየው መውደቅ ሲያዩ ልባቸው በሀዘንና በቁጭት ተቃጠለ። ነገር ግን ለሀዘን ጊዜ አልነበረም። የማንንም ትዕዛዝ ሳይጠብቁ የራስ መኮንንም ይሁን የንጉስን ፍቃድ ሳይጠይቁ እንደ ንስር ተወርውረው ወደ ወደቀው ጀግና ቦታ አመሩ። በወቅቱ በነበረው ስርዓት የጦር መሪነታቸውን የሚያመለክተውን ዣንጥላ ከላያቸው ላይ ወርውረው ጥለው ራሳቸውን ለጥይት አጋለጡ። ከዚያም በውጊያ ግለት እንደ እሳት በጋለው የመድፍ አፈሙዝ ላይ ቁጥጥ ብለው የመድፉን አቅጣጫ እያስተካከሉ ተኩሱን ቀጠሉ። ይህ ድርጊት ተራ ጀግንነት አልነበረም፤ ታሪክ የቀየረ ድራማ ነበር። ጦሩ አዝማቹ ሲወርቅ የተተካው ሌላ ጀግና መሆኑን ሲያይ፣ የሞተው ገበየሁ ሳይሆን የተነሳው ባልቻ እንደሆነ ሲገነዘብ የፈረጣመው ሞራሉ ዳግም ተመለሰ። ገበየሁ ቢሞት ተተካ፣ ባልቻ መድፍ አገላባጭ፣ ብቻ ለብቻ የሚለው የእቴጌ ጣይቱ ስንኝም በጦር ሜዳ ላይ እንደ ነጎድጓድ አስተጋባ። ወታደሩ ሁሉ በአዲስ መንፈስ ለገበየው ደም እያለ ወደ ጠላት ጦር ገባ። ባልቻ ብቻቸውን ሆነው የመድፉን ተኩስ ሲያዘንቡ የኢትዮጵያ ጦር በጀግንነት ተጋፍጦ የጣላንን ጦር ድባቅ መጥተው። በዛች ዕለት ባልቻ ሳፉ በጦር ሜዳ ላይ ዳግም ተወለዱ። ከምርኮኝነት ወደ ሹመት ያደጉበት የቤተ መንግስት ህይወት አንድ ምዕራፍ ሲሆን የአድዋ ጦርነት ግን እውነተኛ ማንነታቸው የተገለጠበት የጀግንነት ጥምቀታቸው የተፈጸመበት ታላቅ ክስተት ነበር። የፈረሳቸው ስም ነፍሶ ነበርና ህዝቡ የጀግንነት ተግባራቸው ከፈረሳቸው ስም ጋር አያይዞ ባልቻ አባ ነፍሶ የሚል የክብር ስም አወጣላቸው። የባልቻ አባ ነፍሶ የአድዋ ገድል ጀግንነት በደምና በአጥንት ውስጥ የሚኖር በትክክለኛ ጊዜና ቦታ የሚገለጥ ታላቅ ሰብእና መሆኑን ያስተምረናል። እሳቸው ባይኖሩ ኖሮ የገበየሁ መውደቅ የፈጠረው ክፍተት ምን ሊያስከትል እንደሚችል መገመት አይቻልም። ነገር ግን ባልቻ በቆራጥ ውሳኔያቸው ታሪክን በጀግንነት እጃቸው ጻፉት። የአድዋ ድል ሲነገር የባልቻ አባ ነፍሶ ስም ከፊት ይሰለፋል። የጦርነት ነጎድጓድ ሲያባራ፣ የሰላም ፀሐይ ስትወጣ፣ የጀግና እውነተኛ ማንነት የሚፈተነው በሰላሙ ዘመን ነው። ሰይፍ መምዘዝ፣ ጥይት ማዝነብ አንድ ነገር ሆኖ በሰላም ጊዜም ህዝብን ማስተዳደር፣ ፍትህን ማስፈን ልማትን ማምጣት ደግሞ ሌላው ከባዱ የጀግንነት ፈተና ነው። የአድዋ አንበሳ ደጃዝማች ባልቻ ሳፎ የጦር ሜዳው ገድል እንዳሸበረቀ ሁሉ በአስተዳደሩ ወንበር ላይም ስሙን በወርቅ ቀለም ለመጻፍ የታደለ ብርቅዬ ሰው ነበር። ሰይፉን ሰገቦ ስከቶ የገዥነት በትረ ስልጣን ሲጨብጥ የጦረኛ ባሪው አልተለወጠም። ያ በጦር ሜዳ ላይ ለታክቲክና ለሥርዓት የነበረው ጽኑ አቋም ወደ አስተዳደር ሲመጣም የፍትህና የሥርዓት መሠረት ሆንለት በተለያዩ ጊዜያት የሲዳሞ የባሌና የደርጌ ገዥ ሆኖ ሲሾም የሄደበት ቦታ ሁሉ የሚገዛው በአንድ መርህ ነበር፣ እውነትና ፍትህ። በዘመኑ የባላባ ስርዓት በገነነበት የዳምባ በቀላሉ በማይታይበት ወቅት የባልቻ ፍርድ ቤት ለሁሉም እኩል ነበር። የባልቻ ፍርድ የሚለው አባባል በአካባቢው ሕዝብ ዘንድ እንደ ተረት የሚነገርለት የፍትህ ተምሳሌት ነበር። ለባለጸጋውና ለድሃው፣ ለሹምና ለተራው ሰው የሚሰጠው ፍርድ አንድ ነበር። በፊቱ ቀርቦ አቁን የተናገረ ማንም ይሁን ማን ፍትህ ያገኛል። በሐሰት የወነጀለ በጉቦ ፍርድን ሊያጣምም የሞከረ ግን የባልቻ ቁጣ እንደ መብረቅ ይወርድበታል። ሙስናና ሌብነት እንደ ባብ ይጸየፉ ነበር። የመንግስትን ግብር በአግባቡ እንዲሰበሰብ፣ የህዝብ ሀብት ለግል ጥቅም እንዳይውል ሲሉ አይናቸውን ከኃላፊነታቸው ላይ አይነቅሉም። እንደ አይነቱ ጽኑ አቋሟቸው ብዙ ጥቅመኞችን አስቀይሟቸው ሊሆን ይችላል ነገር ግን ለተራው ህዝብ ታላቅ ከለላና መተማመኛ ነበሩ። በታሪክ መዝገብ ውስጥ እንደ ባልቻ በጦር ሜዳ ጀግንነታቸው፣ በአስተዳደር ጽናታቸው የሚታወቁ ጥቂት ሰዎች አሉ። ከነዚህም መካከል ራስ አሉላ አባነጋ ተጠቃሽ ናቸው። ሁለቱም በጦር ሜዳ ላይ የማይበገሩ በአስተዳደር ደግሞ ለህግና ለስርዓት ቅድመ የሚሰጡ የማዕከላዊን መንግስት ስልጣን በድንበር አካባቢዎች ያስከበሩ ታላላቅ መሪዎች ነበሩ። የባልቻ ፍርድ የአሉላን የአስተዳደር ጥንካሬ ያስታውሰናል። ባልቻ ግን ሰይፉን ሰገባ የተተተው ፍርድ ለመስጠት ብቻ አልነበረም ሀገር ለመገንባትም ጭምር እንጂ። እይታቸው ከዕለት ተዕለት አስተዳደር የዘለለ የሀገርን ሀብት የማየትና የመጠቀም ጥልቅ ራዕይ ነበራቸው። በሲዳሙ ገዢ በነበረበት ወቅት የአዶላ አካባቢን ሲቀኙ በወርቅ እንደተሞላ ተገነዘቡ። ይህንን ሀብት እንዲሁ መተው ለአገር ኪሳራ መሆኑን ተረድተው ለመጀመሪያ ጊዜ የወርቅ ማውጣት ስራ እንዲጀመር ለአፄ ምኒልክ ሀሳብ አቀረቡ። ይህም የአገሪቱን ኢኮኖሚ ሊያሳድግ የሚችል ታላቅ የልማት ፕሮጀክት ጅማሮ ነበር። ከዚህም ባሻገር አስተዳደራቸውን ለማጠናከር ስልጣኔ ለማስፋፋት አዳዲስ ከተሞችን መስርተዋል። ከነዚህም ሀገረ ሰላም የሰላም ከተማ ስሙን እንደሚያመለክተው በአካባቢው ሰላምና መረጋጋት ለማምጣት የተመሰረተች ከተማ ናት። ሀገረ ማርያም የማርያም ከተማ እምነታቸውንና ባዓላቸውን የሚያንጸባርቅ ማዕከል ለመፍጠር የመሰረቷት ከተማ ነበረች። እነዚህ ከተሞች ዛሬም ድረስ የባልቻን የልማት አሻራ ይዘው ይገኛሉ። እርሳቸው የጦር ሰው ብቻ ሳይሆኑ የሰላም ጊዜን እንዴት ለልማትና ለዕድገት መጠቀም እንደሚቻል በተግባር ያሳዩ የዘመናቸው ባለራእይ ነበሩ። ይሁንና ይህ ለስርዓትና ላቅ የነበረው ጽኑ አቋማቸው በግለሰባዊ ግንኙነት ላይ የተመሰረተው የዘመኑ ፖለቲካ ውስጥ እንደ ጠንካራ አለት የሚታይ ቢሆንም በሚቀጥለው የፖለቲካ ትውልድ ውስጥ እንደ ሾ የሚቆጠርበት ዘመን ይመጣል ብሎ ማንም አላሰበም። ጀግንነቱና ታማኝነቱ ከአዲስ የስልጣን ሽኩቻ ጋር ሲላተም የታሪክ አቅጣጫ ሌላ መልክ ያዘ። ጊዜ የማይፈታውን እንቆቅልሽ የማይሽረው ጠባሴ የለም ይባላል። ነገር ግን ጊዜ ራሱ ትላንት ያቆመውን ሐውልት ዛሬ ሊንድ፣ ትላንት የሸለመውን ጀግና ዛሬ ሊሽር ይችላል። የታሪክ መድረክ አዲስ ተዋኔዎችን ሲያፈራ የድሮዎችን ገድልና ክብር እንደ ጥላ እየደበዘዘ ይሄዳል። የደጃ ዝማች ባልቻ ሳፎ የመጨረሻ ስልጣን ዘመን ታሪክም ለዚህ ዓይነት የታሪክ ፍትጊያ ያው ምስክር ነው። የኢትዮጵያ ጀንበር የነበሩት ዳግማ የጼ ሚሊሊክ በህመም ሲታመሙ የቤተ አየር በሥልጣን ሽኩቻ ታወቀ። የአሮጌው ዘመን ታላላቅ ጀግኖች መኳንንት በአዲሱ ትውልድ ፊት ከተናገጠማቸው አጼ ሚሊሊክ ሲያልፉ አልጋወራሽ ሆኖ የተሰየሙት ልጅ እያሱ ነበሩ። ነገር ግን የልጅ ዘመን ብዙም ሳይቆይ በዙፋኑ ላይ ዘውዲቱ ምኒልክ ሲቀመጡ አልጋ ወራሽ እና ባለሙሉ ስልጣን እንደራሴ ሆነው የተሾሙት ወጣቱ ራስ ተፈሪ መኮንን ነበሩ። ይህ የአዲስ የስልጣን መዋቅር ለደጃዝማች ባልቻ ፈጽሞ የሚዋጥላቸው አልነበረም። ባልቻ ራሳቸውን የሚቆጥሩት የምኒልክ ሰው አድርገው ነበር። ታማኝነታቸው ለምኒልክና ለምኒልክ ወራሽ ስለሆነው ለልጅ ኢያሱ እንጂ ለአዲሱ የስልጣን ተዋረድ አልነበረም። እርሳቸው በጦርነት ላብና ደም በታማኝነትና በጀግንነት ያገኙትን ክብርና ስልጣን በፖለቲካ ሽኩቻ ለመጡት አዲስ መሪዎች አሳልፈው መስጠት አልፈለጉም። በተለይ ከአልጋ ወራሽ ራስ ተፈሪ መኮንን ጋር የነበራቸው ግንኙነት እንደ ሰምና እሳት ነበር። ራስ ተፈሪ ዘመናዊ አስተሳሰብ ያላቸው የድሮን ስርዓት ቀይረው አዲስ መዋቅር ለመዘርጋት የሚጥሩ ወጣት መሪ ነበሩ። ባልቻ ደግሞ በአንጻሩ በሚኒልክ ዘመን በነበረው ስርዓት ያመኑ ቃል ኪዳን አይታጠፍም የሚሉ ቀጥተኛና ግልጽ ባሪ ያላቸው አዛውንት ጀግና ነበሩ። ይህ የአስተሳሰብ ልዩነት በግልጽ የታየው በአንድ አጋጣሚ ነበር። ራስተፈሪ መኮንን ደጃዝማች ባልቻን ወደ አዲስ አበባ ጠርተው ሲያነጋግሯቸው ባልቻ በንግግራቸው ውስጥ ለወጣቱ አልጋ ወራሽ የሚገባውን ክብር አልሰጥም ተብሎ ተወቀሱ። እንዲያውም ለዚህ ሕፃን አለጎበድድም ማለታቸውም ይነገራል። ይህ ንግግር በዘመኑ የፖለቲካ መድረክ ላይ እንደ ነጎድጓድ አስተጋባ። የራስተፈሪ ደጋፊዎች የባልቻን ጽኑ ባህሪ እንደ እብሪትና ስርዓት አልበኝነት ቆጠሩት። ባልቻ ደግሞ በበኩላቸው በጀግንነት ላገለገሏት አገር በሚኒሊክ ፊት በገቡት ቃል ኪዳን መጽናታቸው እንደ ክብር እንጂ እንደ ወንጀል ሊቆጠር እንደማይገባ ያምኑ ነበር። በዚህ የሁለት ዘመናትና የሁለት አስተሳሰቦች ፍትጊያ ውስጥ የአሮጌው አንበሳ ኃይል እየደከመ መጣ። ራስ ተፈሪ መኮንን በዲፕሎማሲያዊ ብስለትና በፖለቲካ ጥበብ የባልቻን ስልጣን ቀስ በቀስ ለመሸርሸር ቻሉ። በመጨረሻም በጃዝማች ባልቻ በርግዲ ገዥነት ላይ ያሉ ስልጣናቸውን ተነጥቀው ወደ አዲስ አበባ እንዲመጡ ተደረገ። ያ ያዳዋ ጀግና፣ ያ የፍትህ ተምሳሌት የነበረው ታላቅ ሰው በፖለቲካ ሽኩቻ ተሸንፎ ከነምሉ ክብሩ ወደ ገበሬነት ሕይወቱ ተመለሰ። ይህ ታሪክ ምዕራፍ ከጥንቷ ሮም ታሪክ ጋር ተመሳሳይነት አለው። ሮም ከጣላቶቿ የታደገው ታላቁ ጀግና ሲንስታንስ ድል ካደረገ በኋላ የስልጣን ጥማት ሳያሳድረው ወደ እርሻው ተመልሶ ማረሻውን እንዳነሳ ይነገራል። ደጃዝማች ባልቻም እንዲሁ ከስልጣን ሲወርዱ ምንም ሳያጉረመርሙ ወደ ትውልድ ቀያቸው አገምጃ ሄደው እርሻቸውን ማረስ ጀመሩ። ይህም ጀግንነት በስልጣን ወንበር ላይ ብቻ ሳይሆን በክብር ወርዶ በራስ ጥረት በመኖር ጭምር እንደሚገለጥ ያሳያል። ነገር ግን የታሪክ መድረክ ለባልቻ የመጨረሻውን የጀግንነት ሚና አዘጋጅቶ ይጠብቃቸው ነበር። ያረጃው አንበሳ ጥፍሩ ቢደበዝዝም ግሳቱ ግን አሁንም ምድርን የሚያናወጥ ኃይል ነበረው። ጣሊያን ደግሞ የኢትዮጵያን ድንበር ስትረግጥ ያ ግሳት በድጋሚ አስተጋባ። እድሜ የቁጥር ክምር እንጂ የጀግንነት መለኪያ አይደለም። የሰው ልጅ ልብ በአገር ፍቅር ሲሞላ የጎበጠው ወገብ ቀና ይላል፣ የደከመው ክንድ ሰይፍ ያነሳል፣ የሸበተው ራስ የክብር አክሊል ይደፋል። ታሪክ የዚህ እውነት ያው ምስክር ነው። በ1928 የፋሽስት ጣሊያን ቦምብና መርዝ የኢትዮጵያን ሰማይ ሲያጨልመው በአገምጃ እርሻው ላይ ተወስኖ ይኖር የነበረው የ79 ዓመት አዛውንት የአድዋ አንበሳ ደጃዝማች ባልቻ ሳፎ የጦርነት ነጋሪ ድምፅ ሰማ። በወቅቱ በባልቻና በቀዳማ ኃይለሥላሴ መካከል የነበረው ግንኙነት ሻክሮ ነበር። ከሥልጣናቸው ተሽረው ክብራቸውን እንደተገፈፈ ቆጥረው በገዛ አገራቸው እንደ ስደተኛ ይኖሩ ነበር። ጃንዌ የክተት አዋጅ ሲያውጁ ለባልቻ ጥሪ ያላደረጉ ነበር። ምናልባት በአዛውንትነታቸው ምክንያት ወይም በሁለቱም መካከል የነበረው የፖለቲካ ቅራኔ ይሆናል ነገር ግን የአገር ጉዳይ ከግል ቂም በላይ ነው የጠላት ጦር የአገርን ድንበር ጥሶ ሲገባ ለባልቻ አባ ነፍሶ ዝምታ አማራጭ አልነበረም ለምን አልነገራችኝም እኔ ለአገር ያልሞትም ወይ ሲሉ በቁጭት ተናግረዋል በራሳቸው ተነሳሽነትም የቀድሞ ጦራቸውን ታማኝ አርበኞቻቸውን ከያሉበት ሰበሰቡ ያረጀው አንበሳ ለአገሩ ክብር ሲል ዳግም ለያገሳ ተዘጋጀ። የዚህ አይነቱ የአገር ፍቅር መገለጫ በታሪክ ውስጥ ብርቅ ነው። በጥንቷ ግሪክ ታሪክ ታላቁ ጀግና አኪሌስ ከመሪው ካጋሜኖን ጋር በተጣላ ጊዜ ከትሮይ ጦርነት ራሱን አግልሎ ነበር። ነገር ግን ወዳጁ ፓትሮክለስ በጠላት እጅ ሲገደል የግልቂሙን ዋጥ አድርጎ ለወዳጁ ክብርና ለአገሩ ድል ሲል ወደ ጦርነት ተመልሷል። የባልቻ ፓትሮክለስ ግን ኢትዮጵያ ነበረች። የአገሩ መደፈር የግል ክብሩ እንደተደፈረ ቁጥሮት ያለማንም ጥሪ ለሁለተኛ ጊዜ ወደ ጦር ግንባር እንዲዘምት አደረገው። ጃንዌ የባልቻን መዝመት ሲሰሙ አርፎ ይቀመጡ የሚል መልእክት ቢልኩባቸውም፣ ባልቻ ግን ይህ የአገር ጉዳይ ነው፣ የግል ቂም ቦታ የለውም በማለት ከሌሎች አርበኞች ከአቡነ ጴጥሮስ ከደጃዝማች ኃይለማርያም ማሙ እና ከራስ አበባ ረጋይ ጋር በምስጢር በመገናኘት የጋራ ትግል ስልት ነደፉ። በጦር ግንባር ባልቻ በ79 አመታቸው እንደ ወጣት ጦራቸውን እየመሩ ተፋለሙ። የጣሊያን ጦር በዘመናዊ መሳሪያና በአውሮፕላን የታገዘ ነበር። የኢትዮጵያ ጦር ግን በጀግንነትና በአገር ፍቅር መንፈስ ነበር የሚዋጋው። ውጊያው ሲከር የኢትዮጵያ ጦር ለማፈግፈግ ተገደደ። በዚህ ወቅት የባልቻ ታማኝ አሽከር ወደ እርሳቸው ቀርቦ ጌታዬ፣ ጦሩ አለቀ፣ እንሽሽ ሲል ለመናቸው። በዚች ቅጽበትም ደጃዝማች ባልቻ ሳፎ ለዘመናት ሲነገር የሚኖረውን ታሪካዊ ቃል ተናገሩ። ፊታቸውን ወደ አሽከራቸው አዙረው በልጽኑ ድምፅ እንዲያሉ ጠጅ ከፈሰሰ አይጨለጥም እኔ ባልቻ ከነ ህይወቴ በባድ እጅ ተይዣ አልገዛም። ይህ አባባል ጥልቅ ፍልስፍና አለው የፈሰሰ ጠጅ ለማይረባ ጥቅም ብሎ መሬት ላይ ማላስ ውርደት እንደሆነ ሁሉ አንዴ የሀገር ክብር ሲደፈር፣ ነፃነት ሲገፈፍ በህይወት ለመቆየት ብቻ ብሎ ለጠላት እጅ መስጠት ከውርደትም የከፋ ውርደት ነው የሚል ትርጉም አለው። ጀግና በክብር ይሞታል እንጂ በውርደት አይኖርም። ይህንን ከተናገሩ በኋላ የጣሊያን ጦር እየከበባቸው መሆኑን ሲያዩ በባዕድ እጅ ከመውደቅ በገዛ እጃቸው ክብርና ሞትን መረጡ። ሽጉጣቸውን አውጥተው ራሳቸውን መሥዋዕት አድርገው በጀግንነት ወደቁ። ልክ በጥንቷ ስፓርታን ንጉሥ ሊዮዲያስ ከነ 300 ጀግኖቹ በቴርሞ ፒሎ ጦርነት እስከ መጨረሻው ሰው ድረስ ተዋግቶ እንደወደቀ ሁሉ ባልቻም እጅ ከመስጠት ሞትን መርጠው የጀግንነት የመጨረሻ ምዕራፍ በደማቸው ጻፉ።

አውረ አውሬ እና አሞራ ለመብላት አይችልም ብለው ደረኤ ጅፋ እፍኝ አግብተው አልጋ ላይ አስክሬኑን አስተኝቶ ፈረንጁ አልፏል። የደጃዝማች ባልቻ አማማት ለቀሪዎቹ አምስት ዓመታት የአርበኞች ትግል ታላቅ ችቦ ሆነ። ስማቸው የአርበኞች መዝሙር፣ ገድላቸው የተስፋቸው ምንጭ ሆነ። ጀግናው ቢወርቅም፣ የጀመሪያው የነፃነት ትግል ግን ቀጠለ። በመጨረሻም ደጃዝማች ባልቻ ሳፎ የጦር ሜዳ ጀግና ብቻ ሳይሆኑ የአገር ፍቅር የመጨረሻው ተምሳሌት መሆናቸው አስመስክረው አልፈዋል ታሪካቸው ጀግንነት በእድሜ እንደማይለካ ለአገር ክብር እስከ መጨረሻው ስትንፋስ ድረስ መጋደል የኢትዮጵያ ትልቁ መገለጫ መሆኑን ለትውልድ ሁሉ የሚያስተምር ይኸው ድርሳን ሆኖ ለዘላለም ይኖራል የደጃዝማች ባልቻ ሳፎ ታሪክ የጀግንነት የታማኝነት የአገር ፍቅር የቆራጥነት ተምሳሌት ነው ሕይወታቸውን እንደሚያስተምረን ጀግንነት ከጦር ሜዳ ጀግንነት ባለፈ በፍትህ በታማኝነትና እና በልማትም ይገለጻል። ዛሬ በአዲስ አበባና በሌሎች ከተሞች በስማቸው የተሰየሙ ሆስፒታሎች፣ ትምህርት ቤቶች እና ሀውልቶች የዚህን ታላቅ ጀግና ስራ ሕያው ምስክሮች ናቸው። ባልቻ አባ ነፍሶ ታሪክ ጀግኖች ቢሞትም ስራቸው፣ ስማቸው ለዘላለም እንደሚኖር ለአዲሱ ትውልድም የአገር ፍቅር ችቦ ሆኖ እንደሚያገለግል ያስተምረናል። ታሪክ እንዲያሉትን ጀግኖች ሲዘክር ሁልድም የእነርሱን ፈለግ ለመከተል ይነሳሳል። እያልን ስለ ደጃዝማች ባልቻ ሳፎ የነበረን ታሪክ ይህን ይመስላል። ለዚህ ታሪክ እንደ ዋቢ የተጠቀምነው የኢትዮጵያ ታሪክ 1847 እስከ 1983 ደራሲ ፕሮፌሰር ባህሩ ዘውዴ መጽሐፍና አዳሰብ የተሰኘውን የቲቪ ፕሮግራም ነው። አብረውን ስለነበሩ እና መሰግናለን።